በዛሬ ዕለት እነ ጃን የሚያስፈራ ወጥመን ውስጥ ገብተዋል። ጃን እዚህ ጋር ወንድሙ ቦራን እንዲነቃ ጥረት እያደረገ ነው ያለው። ከአሊያ ጋር ደግሞ ራራ ቀሉ ብሎ ሲያስብ የበለጠ ከሷ ጋር እየተፋቀረ አሊያም ብትሆን በሕይወቷ ዘመን እንደ ጃን ያፈቀረችው የለም። ቦራንን በአንድ ጊዜ ነው የረሳቸው። ገና እንደነቃ አፈተዋለው ብላለች። በዚህ ሁሉ መሃል ሆነው ያል ቦራን ቤተሰብ ብጥብጥ የሚያደርግ ነገር እየመጣ ነው ያለው። እነ ጀመል መቼም ቢሆኑ እነ ሰዳከትን ሳይጥሉ አይተኙ። አሁንም ቢሆን ኤጀመል ከደሚር ጋር ቆንጆ እቅድ ነበር ያወጣው። ባወጡት እቅድ መሠረት ሁሉም ነገር አልጋ በአልጋ የሆነላቸው ነው ያሉት። ሻሂን በቀጥታ አባቱ ላይ የጠቆመ መስሎት ፖሊስ ጋር ደውሎ የጠቆመው እነጂያን እንዲያዙ ነበረ። እነጂያን ግን ቀድመው ሁለት እርምጃ ቀድመዋቸው ነበረ። እነጂያን ሁለት የጭነት መኪና ነው ያዘጋጁት። አንደኛው በሌላ አቅጣጫ የሚሄድ አንደኛው ከእነሱ ጋር የሚሄድ ነው። እነሱ ዚጋ አብረው ሲመለሱ ፖሊሶች እንኳን ቢይዟቸው ሲፈተሽ ሁሉንም ነገር እንዲያጡም። ነገር ግን ይህን የጀመልቅር ሌላም ሰፋ ያለ ነው የምነሱ የቀጠሯቸው ሰዎች ፖሊስን እንዲተኩሱና የጂያን ሰዎች እንዲተኩሱ እንዲያስመስሉ ነበረ። ደሚርና የጀመል እዚጋ ስለ ሻይን የሚሆን ስለሌላ ሰው ይሙት ይኑር ምንም አይነት ግድ አይሰጣቸውም። ሻይን ደግሞ ወደ ቦታው እየመጣ ነበረ ጂያንን ሊጋፈጠው በሱ ቤት። ነገር ግን በድንገት የዘሬንን አጋች አገኘው አየው። የዘሬን አጋች መኪና ውስጥ ገባ እያመለጠው ነበር። ሻይን ይከተለዋል። ማታውኑ ሲከተለው አመሸ። በሌላ በኩል አሁንና የጀመል ሁሉ ነገር እየተከታተሉ ናቸው። ሳይታወቅ ነገሩ ከቁጥጥር ውጭ ወጣ። በተለይ ደግሞ የእሱ ሰዎች እነዛ ወታደሮች ላይ ድንበር ጠባቂዎች ላይ እየተኩሱባቸው ባቸው የጀመል ዚጋ በሬዲዮ ስልክ ሆኖ በደንብ በሏቸው በሏቸው እያለ ትእዛዝ እየሰጠ ነበረ። እነ ሰዳከትም ቢሆኑ ረፍዶ ነበር የገባቸው። ሰዳከት አሊያ፣ እንዲሁም ናሪያ አንድ ላይ ሆነው በሬዲዮ ስልክ እያወሯቸው ነበረ፣ ተረጋግጡ ራሳችሁን ጠብቁ እያሉ። ጂያን ደግሞ ተኳሾቹን መያዝ ይፈልጋል። ምክንያቱም እሱ ዚጋ ተጠምደዋል፣ እሱ ዚጋ የማይወጣበት ጣጣ ውስጥ ገብተዋል። እነሱን እየተከታተለ እያለ ከነበር ፈጠን ፈጠን እያለ ሲራመድ የነበረው ወደ መኪናው ሲጠጋ መኪናው ፈነዳ። እዛ ጠገቡ የነበሩ የጂያን ሰዎች አራቱም ባንዴ ነበር የ ተሞቶት ፖሊሶቹ ቆስለዋል። የጀመል ሰዎች በፍጥነት እያመለጡ ናቸው። መኪናው ፈነዳዳ። መኪናው ሲፈነዳ ከተገለባብጦ ወደቀ። ራሱን ሳተ። ጂያኔ ነገር እያየ ደነገጠ። እነ ሰዳከት አልያና ናሬ ደግሞ ከቤት እየወጡ ናቸው። ወደ መኪና ውስጥ ገብተው ወደ ቦታው እየሄዱ ናቸው። ቤቱ ባዶ ሆኗል። ሰዳከት እሙን ቤቱን አደራ እያለች ነበር። ዛጋም የነበሩ ጠባቂዎችን ጂያ ወደ ከያየ ጠጋ። እናንሰው፣ እናንሰው፣ እናንሰው፣ ምንም አልሆነም፣ አልተጎዳም። ራሱን የሳተው እናንሰው፣ እናንሰው ይባባላሉ። ከድር እንዲሁም ሀሰን በቦታው ተገኝተው ሁሉም ሩጡ መጥተው ተሰብስበው ካያን ተሸክመውት መኪና ውስጥ እያስገቡት፣ እነ ነዲም በሌላ በኩል እዛ በፖሊስ እየተያዙ እጃቸውን እየሰጡ ነበረ። በአንድ በኩል ይህን በርቀት እያየ ነበረው ደሚር ነበረ። በአባቱ እንደዚህ መሆን በመታሰሩ በጣም ተደሰተ። ይህ ጀመል ደግሞ እነ ጂያንን አጥር ለአጥር በድንጋይ ውስጥ ሲሽለኮለኩ እያያቸው፣ ከዚህ በኋላ አንድ ቀንም እንኳን ተረጋግታችሁ የሰላም እንቅልፍ አተኙ አሳያቸዋለሁ፣ እኔ ጀመል አደለውም ብሎ እየዛተ ነበረ። በማግስቱ በጠዋት በቦታው ላይ የእሳት አደጋ መጥቶ የጋየውን የነደደውን መኪና እያጠፋ የሞቱት ሰዎች ተገኝተው እንዳለ እየሸፈኗቸው ነበሩ። እነ ሰዳከት ደረሱ። ጂያን ጃኔት አለ ጃኔት አለ ትላለች። ኤሮል በሞተው ቀድሞ መጥቶ ነበረ። ወደ እነ ሰዳከት እየጠጋ ተረጋጉ፣ ተረጋጉ እያለ ነበረ። ማነ የሞተ ልጆቼ ናቸው? ጂያን ካያ ብላ እየጠራሽ ነበር ሰዳከት፣ ተረጋጊ ወይዘሮ ሰዳከት። አሁ ልክ ነሽ፣ እነዚህ የእኛ ሰዎች ናቸው እንዳለ እኛ ሰዎች ናቸው፣ ግን ካያና ጂያን የሉም እዚህ ሲል ነበር። ምንድን ነው የተፈጠረው? ምንድን ነው ነገሩ? ንገረኝ እስኪ ትላለች። አልያን ብትሆን በጣም ለማወቅ ጓጉታ ነበረ። ትንሽ እየተወሰነ አደጋ ደርሶበት ነበረ። የጂያን ሰዎች ተጠቁ፣ ተኩስ ተከፈተባቸው። በተለይ ደግሞ በጠላት የቀጠራቸው ተኳሾች ነበሩ። ልክ ጂያንን ለማጥመድ የተደረገ ነገር ነውና፣ እና ጂያን ማምለጥ ነበረበት። ጂያንና ሌሎቹ እነሱን እያሯርጡ እያልን ነበር አደጋ የደረሰው ብቻ። አሁን ተደብቀው አላላቸው። የት አሉ የት አሉ ብላ ሰዳከት ጠይቃለች። ኤሮል እሺ ነግሪሻሉ እያለን ነበረ። ጂያን አምልጧል። መኪን ውስጥ መኪን ውስጥ እንግባ እንግባ ይባባላሉ። በተለይ ደግሞ የደረሰው ነገር ሲነግራቸው ናሬ እያለቀሰች ነበረ። ጂያን በሌላ በኩል ከያን አክፎት ተደብቀ፣ ወደ አንድ ቤት መጡ ወደሆነ ቦታ መጡትና እዛ ያስተኙት ከራሱን እንደሳተ ነው እንዴ አይነቃም እንዴ አይነቃም እንዴ እየተባባሉ ነበረ እነሰዳከትን በቦታው ደረሱ ጃን ከቤት እንደወጣ እናቱን ሲያያት እናቱ ሮጣ እያቀፈችው እማይ እንዲ ለመጣችሁ እዚህ እያለ ነበር ጃን ጃ እንዴት እንደዚህ ስላለ ምንም አሉን ከማ እያለችው ነበረ ከዛ ናር ያቀፈችው ከዛ ደግሞ በኋላ አሊያ እያቀፈችው ነበረ አሊያ እያቀፈችው ምንም አሉን ከማ እስኪ እስኪ እዚህ ጋር እየደማ እኮ ነው ምንድን ነው ትሏለች ምንም አሉንኩኝ ምንም አሉንኩኝም ጥይት ነው የጨረፈኝ ደና ነኝ ዝም ብሎን የደማው ሲል ነበረ ከያስ ከየት አለ ብላ ሰዳከት ጠይቋለች ውስጥ ነው ያለው ተኝቷል እያላቸው ነበረ ሶስቱም ሴቶች ተያይዘው በፍጥነት ወደ ውስጥ እየገቡ ናቸው። ሰራከት ወደ ልጇ እየጠጋች ነው። ከልጄ ልጄ፣ ከያ ከያ፣ እስኪ ሲ የታለቅ ቁስሉ ቁስሉ የታለ ተመቶኑ ምንድን ነው? ምን ሆኖ ነው? እያለች ነበረ። ድንገት ያው ፍንጣሪ ምናምን ነገር ሰውነት ውስጥ ካልገባ በስተቀር ምንም ነገር የለም። የሆነ መኪና ሲፈነዳ አጠገቡ ነበረ እና ወደቀና ራሱን ሳተ። ሌላ ምንም የተፈጠረ ነገር የለም። ግን እስኪ ሁሉን ነገር ልናቀን የምንችለው ሲነቃ ብቻ ነው። እስኪ ይንቃና ደና ይሁንና ከዛ በኋላ ሁሉን ነገር እናረጋግጣለን ይላል ጂያ። ከዛም በኋላ ቀስ ብሎ ከድር እስኪ ሲ የመጀመሪያ ደረጃ እርዳታ እያለ አንዳንድ ነገሮች ሊጠራርጉለት ጠጥ ምናምን ነገር እየሰጣቸው ነበረ። ከዛ እጅ ድንገት ካያ እየነቃ ነበረ። ካያ ካያ፣ እየሰማህን ነው ካያ? ትሰማናለህ ትሰማለህ? እያውን ነበረ። በሆነ መንገድ እንዲነቃ አረጉት። ከነቃ በኋላ አሁን ደግሞ መልሶ እንዲያናግራቸው እየጠየቁን ነበረ። ወይኔ ወይኔ፣ ወንድሜ አይኔ አይኔን እያቃጠለኝ ነው፣ ኧረ አይኔ ተቃጠለ፣ ኧረ አይኔ ነደደ እያልን ነበረ። ትሰማናለህ? የምናወራው ነገር ይሰማል ይሉታል። አሁ ይሰማኛል፣ ግን አይኔን እያቃጠለኝ ነው እያለ ነበር። ተው አትንካው፣ አትንካው እያሉ ናቸው። ቆይ እስኪ ሊል ሊል፣ ቆይ አንድ ጊዜ ብላ አለ። ያየችለት አይኑን፣ አይኑን እያች እያየችለት ከዛ አይኑ ትንሽ ግራ የገባው ይመስላል ካያ። ትኩረቱ ወደ እነሱ አልነበረም፣ ዝም ብሎ ብቻ ወደ ላይ ሲመለከት ነበረ። ከዛ እሷ በእጇ ይታያል ይሄ እያለች እጇን ስታወዛወዝ፣ አይታየኝም፣ አይታየኝም ወንድሜ፣ የለምሮ አይኔ ማያየው አይኔ እያያረለም ምንም ነገር አይታየኝም እያለ ነበረ። እንዴ፣ አረ፣ አረ፣ እንዴ እንደዚህ የሚባል ነገር አይሰራም እንዴ፣ ታያለህ፣ ማየት አይቀርም እኮ፣ ፍንዳታ እኮ ነው፣ ቀላል ፍንዳታ እኮ ነው እንዴ፣ ማየት ትችላለህ። አዎ፣ ድንጋጤ ነው፣ ድንጋጤ ነው እያለች ነበር። ሰራከት አሊያ፣ ምን እየሆነን ያለው ምንድነው ነገሩ? ትላለች። ናረ አሊያም ብትሆን እኔ እንጃ እያይኑ ነርቭ ትንሽ እንትን ሳይል አይቀርም እያለች ማስረዳጀ የተመረሽ በህክምና መንገድ እንዲህ ለምንድ ነው ማላዩ? አረ እየታየኝ አይደለም ምንድ ነው ለምድ ማላዩ? ብሎ እዚህ ጋር ካያ ጨናነቃቸው። ሁሉም በጣም ፈሩ። ካያ እዚህ ጋ ማየት ሳይችል ቀርቷል። ቆይ ተረጋጉ፣ ተረጋጉ። ምናልባት አይኑ ላይ ያለው ነርቭ ትንሽ እንትን ካለ በሰርጀሪ ይስተካከላል። ተረጋጉ ትላቸዋለች። ጂያን ጭንቅላቱን የያዘ ናሪ፣ አፏን ይዛ እያለቀሰች ነበረ። እነክርም ደንግጠዋል። እንዴ ካያ ምን እያልክ ነው ያለው? እን ተነቃለን እንጂ በሁለት እግር ትቆማለ፣ አይነ ይከፈታል፣ እንደ ድሮ እንቀጥላለን፣ እንዴ እንቃለዳለን። ምናካ እንዴት ነ ትላለ እያሉ ነበር። ነገር ግን ድንጋጤውን ነሰዳከተን ጊዜ ነበረ ያናው ወጣቸው። ሰራከት እየተንቀጠቀጠች ወደ ውጭ ወጣች። ልጇ አይኑን ያጣ አይነት ስሜት እየተሰማን ነበረ። ናሬን ብቶ ወይኔ እያለች እያለቀሰች ነበረ። ናሬ ቁጭ ብላ ስታለቅስ ልጄ በደንብ አልቅሺ፣ አልቅሽ፣ በደንብ አልቅሺ። እኔ ከመጀመሪያው ቀን ጀምሮ ተይ እያልኩሽ ነበር፣ አንቺ ግን እዛ ሴጣን እባብ ያለበት ቤት ገባሽ። ከዛ በኋላ ተመልከች የሆነውን ነገር ተመልከቺ፣ ወንድምሽን አይወደውም። እያንዳንዱ የሚያደርገው ነገር በሙሉ ወንድምሽን ለመጣል ነበረ። ተመልከቺ፣ ወንድምሽ እዚህ ጉዳይ ውስጥ የገባው በነዛ እባቦች ምክንያት ነው። ተመልከቺ እያለች ነበረ ይልሸማ ሻይን ስለዚህ ምንም የሚያውቀው ነገር የለም ሻይን የሚያውቀው ነገር የለም እያለቻ ነበርማ። እየበቃሽ በቃ ይላታል ጂያን፣ እሷን አትጫኛት እያል ነበረ። አረ አንተ አልገባም አንተ አልገባም ሻይን እኮ ነው የጠቆመብህ ትሎለች። ወንድሜ እንደዛ አደለ የሚል ለሰማኝ ጀመል ማለት ነው ሆን ብሎ ማለት ነው። ሆን ብሎ ከደሚር ጋር ስልክ እያወራ ነበረ ሻይን እንዲሰማ አድርጎ፣ ማለቴ ዕጽ ምናምን ነገር እንደሚያዘዋውር አድርጎ እያወራ ነበር በስልክ ላይ። ሻይን ተከታትሎ ደረሰበት፣ ሁሉን ነገር አወቀ። ከዛም በኋላ አባቴንማ በአሁኑ እድል አልሰጠውም ብሎ ፖሊስ ላይ ሪፖርት አደረገበት። አንተ እዚህ ውስጥ እንዳለበትም አያውቅም ነበረ። እመነኛለችው። አምንሻለው፣ አምንሻለው ያልቻሉ ችግር የለም ተረጋጊ፣ ተረጋጊ ላታል ለእምሮ የምትረጋጋው ተዋት፣ እንዳትረጋጋ እስኪ ሻይን የታለ ወንድ ከሆነ ይምጣ፣ እስኪ የታለ ታዲያውን። ሻይን ሻይን ለምድን የጠፋው አለቻት። አላቅም፣ ማየ አላቅም፣ ሴት እንደሄደ አለችው። ናሬ ራሱ ሻይን የት እንደሄደባት ከአእምሮ በላይ ሆኖባታል። ድንገት ነው ሰውር ያለባት፣ ስልኩም አይሰራም። በእርግጠኝነት ድንበር አካባቢ ነው የሚሆነው ኔትወርክ እዛ የለም ብላ የተናገረች ነበር። በእርግጠኝነት ነው የምነግራችሁ፣ የዛ የጀመል ስራ ነው ይህ ሁሉ። ይህ ሁሉ የሆኑ በእሱ ምክንያት ነው። ከዛ ያ የማይረባ ሻይን ልጁ ደግሞ ለፖሊስ ሪፖርት አረገ፣ ቤተሰባችን ተበጠበጠ በእነሱ ምክንያት የተላለጭ የማየ። ቆይ አንድ ጊዜ፣ ቆይ አንድ ጊዜ እንረጋጋ። መጀመሪያ ከይዳን፣ ከዛም በኋላ ሌሎችን ነገሮች እናወራባቸዋለን። መጀመሪያ እሱ በሁለት እግሩ ይቆም እያላት ነበረ። ድንገት አል ያመጣች ስራ ከተን ገብገባ እንዴት አርክሽ ምን አርክሽ ስትላ ነበረ። ያው የሆነ እንቅልፍ መዳኒ ምናን ነገር ሰጥቸዋለሁ እንዲረጋጋ። አሁን ተኝቷል። ረፍት ያርግ። ረፍት ካረገ በኋላ ዶክተር እንጠራለን። ከዛም በኋላ ሁሉም ነገር ይመለከታላ ስላለች እንዲው አዎ ብልሽ ደስ ይል ነበር። ነገር ግን ይሄ የኔ ዘርፍ አይደለም እኔ የዓይን ሐኪም አይደለሁም። እንግዲህ ይሄን በተመለከተ ስፔሻሊስት መምጣት አለበት፣ የዓይን ሐኪም ከዛ እሱን ማየት አለበት ትላለች። አዎ እስኪ በቃ ያልችንን ጥሯ፣ ለያልችን ንገሩት እያለ ሲናገር፣ ሙዛፈር ደግሞ ያልችን ትንሽ ከከተማ ወጥተዋል እያልን ነበር። ምንም አልናው ከከተማ ወጥተዋል ማለት አስቸኳይ ጉዳይ እኮ ነው ይላል። ጃን ተረጋጋ፣ ጃን፣ እኔ ሌላ ሰው አመጣለሁ። ሼሙዝ የእሱ አጎት አቶ ብሩሃን ታውቀዋለህ፣ እሱ የአይን ሙስ እንዴት እስካሁን ድረስ አላቀ እያለች ልትነግረው እየተንቀሳቀሰች ነበረ። አሊያ ና ጂያን ቀሩ። እነ ሰዳከት፣ እንዲሁም አሊያ መኪና ውስጥ ገቡ። ከገቡ በኋላ አሊያ ና ጂያን ፍቅራቸው በጣም አስገረሟቸዋል። በቃ ጂያን እንዳልኩ ራስን ጠብቅ እሺ፣ ራስን ጠብቅ ይሁለ የመንግ ውስጥ እንዳገባ በጣም ነው የምታስጨንቀኝ ታውቃለ? አለ እያለችው። አውቃለ፣ አውቃለሁ እያለ ሲመለከታት፣ ሰዳከት ፍጥጥ ብላ ነበር። እጇ እየተንቀጠቀጠ ምታያቸው። ከዛም በኋላ አሊያ መኪና ውስጥ ገባች። ቻው ብሏቸው፣ ተሰናብቷቸው እዚህ ይለያያሉ። በሌላ በኩል ሻይን አሁንም ቢሆን የዘሪን አጋች እየተከተለው ነው። ይህ ሰውዬ አውቆ ሆን ብሎ ይመስላል። ቀስ በቀስ እንዲህ እያለ ወደ ድንበር ይወሰደው አሁን ወደ ሶሪያ አካባቢ እየገቡ ነበረ። ከዛ ጎበዝ ጎበዝ ተከተለ ይለዋል። ሻይን ደግሞ አታመልጠኝም እያለ ይከተለዋል። እንዲህ በረሃ ለበረሃ እያሳደደው ጂያን፣ በሌላ በኩል በቀጥሳ ወደ ውስጥ እየገባ ነበረ። ወደ ካያ ወደ ካያ እየቀረበ ካያ አሁንም ተኝቷል። የሱ ነገር ግራ እያጋባቸው ነበር። ጂያን ጠንከርበል፣ ጠንከርበል ይነቃል። ካያ በጣም ጠንካራ ሰሆነ ምንም አትጨነቅ አትጨናነቅ እያለ ነበረ። ጂያን ይሄ ጀመር የደረሰ በጉዳት በጣም ኃይለኛ ነው። ስምጥ ነው። በአይኑ በጣም ነበር እየተበቀለው። አሁን እያለቀሰ ነበረ እንዴት እንደዚህ ይጫወቱብኛል እያለ። በአንድ በኩል እነ ሰዳከት ቤት ደረሱ። ናሬ ከመኪና እየወረደች ነው። ናሬ፣ እንዳትሄጂ እንዳትሄጂ፣ እባክሽ እንዳትሄጂ ትላታለች። እማዬ፣ እባክሽ ተይ። ቤት ሜሄድ አለብኝ። ሻይንን መፈለጋለብኝ። ስራን ነበረ እንዳትሄጂ። ልሽ ያሰውዬ ሌላ ነገር ነው የሚያደርግሽ። ተይቅርብሽ እያለቻት ነበር። ይ ጀመል ነገር አስፈርቷት በዚህ። በአንድ በኩል አለ ጣልቃ ገባ ነው። ተይ፣ እዛ ሴጣን ቤት ሄደሻ ትኑሪ። ተይቅርብሽ፣ ትጎጃለሻ ለቻት። እማዬ፣ ሻይን እዚህ ጋር ምንም ጥፋተኛ ለሚወልሽ አረጋግጥልሻለሁ እመልልሻለሁ፣ እስከነ ማስረጃው ነው እየማመጣልሽ ሻይን እዚህ ጋር ምንም ያደረገው ነገር የለም፣ ስላታለች አሊያ ደግሞ እየገላገለቻቸው ችግር የለም ትሄድ ትሄድ በቃ ችግር የለም ሻይንን ትፈልገው ብላ ሰዳከትን እያረጋጋቻ ነው። ሰዳከት አሁን አሁን አሊያ የምትለውን ነገር መስማት ጀምራለች። እንግዲህ አቶ ቦራን እየመጣ ነው ያለው ትንሽ ቆየት ተብለን ከሀያ ጋር እንወስዷለን እያለቻ ነበር። ድንገት ህፃኑ ጀመጣ እናቱን እያቀፋን ነበረ። የቴር ሽትቻው ሳትኝ እያላት መጥቻለሁ አስቸኳይ ጉዳይ ገጥሞኝ ነው ትለዋለች። ድንገት ውርጉም መጣ። ሲመጣ ሰዳከት ለሳታቶች ያልከ ቦራን ማድረግ ባልነበረችም ልጄ ቦራን፣ እንዴት ነው እንዴት ነው? አዲስ ነገር አለ አለችው። እስካሁን ድረስ አዲስ ነገር የለም፣ ምንም የተቀየረ ነገር የለም፣ ነገር ግን ቦራን ደና ነው ብሎ እየነገረ ነበረ። በሌላ በኩል ናሬ ቤት መጣች። ዘሪን ደግሞ እናቷን ጠየቃ፣ ቤት መታ ነበረ። ከዛ ቪዳን አሬዮን ነገር እንኳን ብ እያለቻ፣ ችግር የለም ያራበኝም፣ ችግር የለም እያለቻ ነው። ድንጋ ናሬ መጣች። እንደ መጣች ሻይን የለም እንዴ ሻይን አልመጣም ትላታለች። ምን ተፈጠረ ምን ተፈጠረ? ሻይን ምን ሆነ ደግሞ ብላ ቪዳን ስጠይቅ ነበረ። ደወልኩለት፣ ስልኩ ግን አይሰራም፣ ስልኩ ደግሞ ጭራሽ ጠፋ። እንዴት አልመጣም ምን ማለት ነው? ለምን አልመጣም ስትል ነበር። ምን እያልሽ ነው ያለሽው? ልጄ የሆነው ነገር አለ ትላታለች። አዎ፣ መጥፎ ነገር ተፈጥሯል። መጥፎ ነገር ተፈጥሯል። በጣም የሚያስጠላ ነገር ነው እየሆነ ያለው። እንዲህ ብዬ እንደምነግርሽ አላቅም እያለቻት ኤ ጀመል ድንገ መጣ። የምን ችግር ምን ተፈጠረ? እያለ የጤቀ ነበር፣ ምንም እንደማያውቀው ነው። አንተና ላይ የሆነ ነገር የፈጠርከው አንተና፣ ከዚህ ሁሉ ጀርባ ያለበት ራስን አውቅ ያለው፣ ግን እንዴት ልጅ ላይ እንደዚህ ልታርግ ትችላለህ? እንዴት ልጅ ላይ እንደዚህ ትጨክናለህ? አንተ ግን ምን አይነት ሰው ነህ? እንዴት ወንድሞቼ ላይ እንደዚህ ታደርጋለህ? ምር ከወንድሞቼ የምትፈልገው፣ ለምሮ ከልጅ የምትፈልገው አለችው። አንቺ ልጅ አብደሻል እንዴ? አበርሽ እንዴ? ደግሞ ለየልሽ እንዴ? እያላ ነበር። ዛሬ ደግሞ ናሬ ናሬ ምን እየተፈጠረ ነው ያለው ነገር ተናገር እንጂ እያለች ትጠይቃት። ባሪያች ልጅ አብዳለች ስትል ነበረ። አብጃለሁ አብጃለሁ እማዬ ልክናት። አንተ እባብ ነህ እባብ ነው ይኸውልህ። ስማ አንተ አውሬ ነህ፣ ካንተ ምንም ቆም ነገር አይገኝም ነው ነበረ ሲላት። መኖር ነበረ ምን እየሆነን ያለው ተናገሩ እያለች ቪዳን ጠይቃለች። ምን እየሆነ እንዳለ እነግርሻለሁ፣ ምን እየሆነ እንዳለ እነግርሻለሁ። ሆን ብሎ ከደሚር ጋር እየሰራ ነበረ መድኃኒት እንደሚያስገባ ነገር እንዲሰማ፣ ከዛ ሻሂን በቀጥታ ለፖሊስ ደወለ፣ ይህን ጥቆማ ሰጠ። እንግዲህ በሱ ቤት ማጥመድ ነው ወንድሞቼን አሳልፎ ለመስጠት ብላ ስትናገር አንችል ስነ ስርዓት ሽናዥ እያለ ጀመል ይከራከራል። በለ ካዳ ካዳ እስኪ እውነት አይደለም ብለህ ተናገር ትለዋለች። በአንድ በኩል እነ ቪዳን እሱማ ምን ሁሉ ቸግሯቸዋል ዘሬ ብትሆን ምን ምን እየሆነን ያለው ብለው እየጠየቁ ነበረ። ራሷ ናት አውቃ አውቃ እየዋሸች ነው እኔ ምንም አውቀው ነገር የለም እያለ እሱ ይናገራል። በዚህ ምክንያት መግባባ ከበዳቸው። ከዛ ፖሊሶች ላይ እንዴታኮ ሰው ቀጠርክ ሰው ቀጠርክ ወንድሜን ለማጥመድ ምን ሰውን አንተ ብላ ስትና ተናገር እዚህ ጋር እና ቪዳን የጀመል እንዴት እንዲሳረጋለ ብለው እየጠየቁት እሱ አላውቅም እያለ ነበር። የእኛ ሰዎች ሞተዋል። ከዚያ ደግሞ መኪና ፈንድቶ አይኑ ላይ ድንገት የሆነ ነገር ገባበት መሰለኝ ይኸው አያይም እስካሁን ድረስ ብላ ስትናገር ዘሬን እያዞራን ነበረ። በዚህ ምክንያት ናሬካን ተጋጣላለሁ ብለው ወደሱ ስትጠጋ ስትገፈትረው እሱ ጸጉሯን እየጎትተ ነበረ። ቪዳን ጣልቃ እየገባች ትገላግላለች። እሰራልሃለሁ ብላ ናሬ ጨዋ ጨዋ ወጣች። ከዛ በኋላ ዘሬንም ብትሆን ተከትላ ስሷን እየወጣች ቪዳን የጀመል ላይ እየዘሰችበት ነበረ። ልጅ ያን ነገሪን እናሳያሉ ትለዋለች። እስኪ ምን ታመጫለሽ፣ ምን ታመጫለሽ እያላን ነበረ ምንም ነገር እንደማታመጣ ይስትባታል። ናሪ ወደ ክፍሏ ገባች። ዛሬን ተከትላት እየገባች ነው። ምን እንደተፈጠረ እየጠየቀቻት ነበረ። ናሪ ምንም ሳታስቀር ነገረቻት። ዘሬን በጣም እየፈራች መጣች። አሁንም ቢሆን ናሪ በተደጋጋሚ ወደ ሻይን ትደውላለች። ሻይን ስልኩ አይሰራም። ሻይን አሁን ወደ ሶሪያ ገባ። ሶሪያ አካባቢ ሰውዬ ይዞት ከገባ በኋላ ከዛውንም ቢሆን እንዲከተለው አረገው። የሆነ ሰፈር ከመኪና ወረደና እየሮጠ ሲሄድ ሻይን በሩጫ ከመኪና ወርዶ ሲከተለው፣ ድንገት ከሆነ ድንጋይ ውስጥ ነበረ ወንዶች ወጡ። ቁጥራቸው በዛ ያሉ ወንዶች ሲወጡ ሻይን ሰውየው ለሚያስ ስለፈለገ ከነሱ ጋር መደባደብ ጀመረ። እነሱ ግን ቁጥራቸው በዛ ያሉ ነው፣ አጣደፉት። ድብድቡ ቀጠለ። አፈር ከድሜ ነበር ያበሉት። ደም በደም እስከሚሆን ድረስ ተንበረከከ። ሰውዬው ድንገት መጣ። ከያት የምድር የምትፈልገው ይለዋል። በአረበኛ በአረበኛ ነው ሰውዬው የሚያወራው። ለምርበቴን ያገትካት አንተ ማነ ነህ ማና አንተ እያሉ ነበረ። ከአባቴ ምድር የምትፈልገው አለው ሰውየው። አይ እኔ ከምንም ጉዳይ የለኝም። አባቴ ነው አባቴ ነው እንደዚህ ነጣጣ ውስጥ የከተታችሁ ይለዋል። አባቴ ምን ያርግህ? ከአባቴ ምን ጉዳይ አለ እያለው ነበረ። እነግርሀለሁ እነግርሀለሁ፣ አባትህ ምን እንዳደረገ ይነግርሀለሁ። አባትህ በጣም መጥፎ ሰው ነው፣ ግን ድነግርህ ከፈለግ ሁለት መቶ ሺህ ዶላር አዘጋጅ። እሺ እሱን ስታዘጋጅ ደውልልኝ ለኝ ብሎ ስልክ ቁጥር እጁ ላይ ጻፈለትና ገንዘቡን ከሰጠው ባለ እውነቱን እንደሚነግረው ነገረው። ከዛ ከኋሎ የነበሩ ሰዎች ማጅራቱን መቱት፣ ጣሉት። እዛው ለደቂቃዎች ተኛ። ድንገት ብድግ አለ፣ ብድግ አለን እንዲራምድ ሞከረ። ነገር ግን መልሶ ወድቆ ራሱን እየሳተ ነበረ፣ አቅም አጣ። በሌላ በኩል ነዲም ባይባርስ ታስሯል። አሁን ድንገት ደሚር እየመጣ ነበር። እያፏጨ እያፏጨ ወደ እስር ቤቱ መጣና ታሰርክ፣ በመጨረሻ በመጨረሻ አስገባውክ እስር ቤት እንድገባ ረኩ። እኔ አታርግ የምለን ነገር ስታርግ ነበረ። በጣም አንቀሽቅዞና አንቀልቅሎ ነበረ። ስትፈልግ የነበረው ይህን አልነበረ እያሉ ነበር። ደሚር ደሚር አንተ ልጅ ሳቶን እርግማነ፣ ወይ ፈጣሪ፣ አንተን በምን ቀን የሰጠኝ ሲሉ ነበረ። ሲጀመር ከአንተ ተው ልጅ ምን ጠብቀ ነበረ። እንዴት እንደሆን ፈልገ ነበረ። መልክ እንደሆን ጠብቀ ነበረ። አይሆነም እንደዛ እንደዛ የሆነ ማሳያ ነዲም እኔ ብዙ ዝተህ ነበርን ለመጣል በቆሜ ልታሳብደ ነበረ እንደዚህም አይሆንም አይሆነ ማድረገልን ከረ ከዚህ አትወጣም፣ ከዚህ ጉድጓድ ውስጥ አትወጣም እንዳለ የምትቀጥራቸውን ጠበቆች በሙሉ እኔ በገንዘብ ገዛቸዋለሁ ከዚህ መውጣት ሞት ነው የሚሆንብህ እያለው ነበረ። እንዲህ ሲዝትበት ነዲም ዝም ብሎ ያዳምጠዋል። ከዛ በኋላ ደሚር የራሱ ጉዳይ ብሎ ትቶት እየለ ነበረ። በአንድ በኩል ጠበቃው ኤሮል ወደ ነጂያን እየመጣ ነው። ጂያን ተቀበለው። ከዛም በኋላ አዲስ ዶክተር እንዲጠራ እየነገረው የቤቱን ነገር አድራ እያለው ነበረ። አቃቤ ጉና አግኝቸው ነበረ ሁኔታዎች ደ መኪናችሁ ማለት ሲፈተሽ ምንም ነገር ስላልነበረ እናንተ ፖሊሶች ላይ የምታኩሱበት ምንም ምክንያት እንደሌለ የሚያሳይ ነው። ይህን ግን ማሳመን አለብን። አንተ ግን አሁንም ቢሆን ፖሊሶች እየፈለጉ ነው፣ ምክንያቱም እንደ ተጠርጣሪ ነው የሚያዩክ። ለተወሰነ ጊዜ መደበቅህን መቀጠል አለብን ማለት ነው እያለው እንዴት ጀመልና ደሚር ነገሮችን እንዳቀናጁና ኃይለኛ አጣጣ ውስጥ እንደከተቷቸው እየነገረው ነበረ። በተለይ ደሞ እነሱን ጥፋተኛ ለማድረግ በህግ ለማቅረብ እጅግ በጣም ፈታኝ እንደሚሆን ይነግረዋል። ከዛ የቤቱን ነገር አደራ አለው። በተለይ ደግሞ ቤት የሆነ ችግር እንዳይፈጠር ሰዎችን ቅጠር ብሎት እዚህ ለ

አፍቀር አልችልም ምናምን ነገር ስላልነበረ ብላ እየጠየቀችው፣ በጣም ተጭኖ ወደ እሷ ተጠግቶ ሲያናግራት ይሁን ነገር ታነሳና ጭንቅላቱን ብላ ወጣች። እሱ ዛሬም ብሎ እየጫዋ ነበረ። በሌላ በኩል ኤጀመል አሁን የነጂያን እንደዚህ መፈረካከስ አይቶ በራሱ ነገሮችን እያቀናጀ ነበረ። ሰዎቹን አገኛቸው። እስካሁን ድረስ ምንም ነገር ካስፈለገ ሄደው የሚተኩሱለትን ትናንትና ሌሊትም ወታደሮቹ ላይ እየተኮሱትና ያቆሰሉትን ነበር ያገኛቸው። ከዛም በኋላ ሁን አገኛቸውና ነገ አደባባይ ላይ ሁሉንም ሰዎች እንሰበስባለን። እንሰበስብና እናናግራለን። አድማ እናነሳሳለን። ከዛም በኋላ እኔ ወደ ቤታቸው ወስዳቸዋለሁ ናቸው ሶስት ዳቸው ትንሽ ገና በሩ ከፈት እንዳለ እናንተ ውስጥ ትገቡና ተኩስ ትጀምራላችሁ፣ አላቸው ምንም ችግር የለም እያሉን ነበረ። ኢፔክ ቤት መታለች፣ ከያለ የሆነው ነገር ሰምታ ከያን ካላየሁት እያለቻት፣ ሰዳከት ደግሞ አሁን ፖሊሶች ይከታተሉን አልተይቅርብን ብላ እያሳምንቻ ነው። ኢፔክ እያለቀሰች ነበረ። አጥምደውናው ከዚህ ጣጣ ግን እንወጣለን ስትላት፣ ድንገት ዘሪን መጣች። በውጭ በኩል ከያ ብላ የጮች ነበረ። ከያን አሳዩኝ ብላ ስጮ ድንገት ኢፔክ ድምፃን ስሰማ ትናድዳለች። ኢፔክ በጣም እየተበሳጨች ከደረጃ ስትወርድ፣ ዘሪን ደግሞ አልያን ማናገር እፈልጋለሁ ብላ አቀፈቻትና ከያን አሳይኝ ብላ ስትል ለማመጣትና ስትለምና ነበር ይን ጊዜ ፔክ አታ ታሳፍሪያለሽ ምናምን ስትላት፣ ሰዳካ ደግሞ ውጪ ብላ እሷን ለማስወጣት እየሞከረች ነበረ።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 ዜናዎችን እንድትከታተሉ ጠይቃለሁ። በቀጣይ በአዳዲስ ቪዲዮች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።